የወር መሀመድ ወርዶ ወርዶ ወርዶ ዩቲዩበር ማኝ አርጎ መምጣት ጀምሯል። የኢትዮጵያ መንግስት የኤርትራን የሀገርነት እውቅና መንጠቅ እንደሚችል ሆርን ሪቪው ሐተታ ይዞ ወጥቷል። የስልጣን ምንጩን ከፌዴራል መንግስቱ ያገኘ አንድ የጸጥታ መሪ ብልጽግና ጠላቴ ነው እያለ በአደባባይ እየከሰሰ ነው። ራስ በራሱ የሚምታታ የማይግባባ ከህግም ከስርዓትም የተጣላ ንግግርና አካሄድ ማለት ነው። በአደባባይ ብልጽግና ጠላቴ ነው ካለ ይሄ ሀይል ተጠሪነቱ ለማን ነው ነው ጠላት ካልፈጠረች የሆነ አካልን ጠላቴ ነው ብላ ካላቆመች መቀጠል አትችልም ከፋኖ ጋር ተጋብተዋል አሉን ምናምን ተጋብተሃል ተጋብተህ ዘምተሃል ዘምተህ አዘምተሃል አዘምተህ ገልላል ተታኩሳችሁ የሞቱትን አስር ሰዎች ያለቁበትን የእርስ በርስ ተኩሳችሁንስ ለማን ነው የምትሰጠው በዚህ ሁሉ የባንዳ ጩኸት በዚህ ሁሉ የባንዳ ጫጫታ መሃልም ነው ግን ይሄ ድል እየተመዘገበ ያለ ይሄ ሁሉ ጥንድ ዘመቻ መነሻዋ ግን የኤርትራ ቤተ መንግስት ጭንቀት ናት። አሁን የእናንተ መለፍለፍ የአስመራ ቤተ መንግስት ውጥረት ነው። ሰላም ጤና ይስጥልን። ወደ ዮሐንስ ኮነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን አለን። እኛ ዮሐንስ ኮነር ዛሬም ሰዓትና ጊዜውን ጠብቆ ወን እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን አሁን አይከሰቶችን ቀጠና ሁነቶችን በራሳችን ቋንቋ በራሳችን መንገድ የምንመለከትና የምንፈትሽ ይሆናል። ዮሐንስ ኮነን ላይክ፣ ሼር፣ ሰብስክራይብ አድርጋችሁት ጀምሩ። የበለጠ ተደራሽ እንድንሆን የበለጠ እንድንሰፋ ያገዘናል እና እሱን አድርጋችሁ እንድትጀምሩልን ጠይቄ ነው የምጀምረው። ዛሬ በቆይታችን የኤርትራ ቤተመንግስትን ጭንቀት የሻቢያን ውጥረት የምንመለከቱ ይሆናል። ሻዕቢያ ተጨንቋል። የኤርትራ ቤተ መንግስት ውጥረት ላይ ነው። እነሱን ያወቅንባቸውን ምልክቶችና ሚስጥራቶችም አንስተን የምንነጋገር ይሆናል። ጀዋር መሐመድ ከናህየ ሞተልሻስ ብሎናል። በሱም የምንደረደርበት ይሆናል። ዋነኛው ጉዳያችን ግን የአስመራ ቤተ መንግስት ጭንቀትና የሻዕቢያ ውጥረት ነው። ዮሐንስ ኮርነርን ላይክ ሼር ሰብስክራይብ አድርጋችሁ ማየት እንድትጀምሩ በድጋሚ አሳውሼ ወደ ዕለቱ ጉዳያችን እንገባለን። በቅድሚያ ግን ዛሬ የኢሬቻ በዓል በድምቀት እየተከበረ ይገኛል። እንኳን ለኢሬቻ በዓል በሰላም አደረሰን። በዓሉ የሰላም የደስታ እንዲሆን ተመኝቼ የሰላም ያድርግልን፣ የሰላም የደስታ በዓል ይሁንልን ብዬ ነው የምጀምረው። እንኳን አደረሳችሁ። ከሰሞኑ መቼስ እንደምትመለከቱት ኢትዮጵያችን በሶማሌ ክልል ወሳኙን እጥፋት ወሳኙን የታሪክ ምዕራፍ ከፍታ ወዳጅ ጠላት እየተንዘረዘረ ነው። ጠላቶቻችን እየተንዘፈዘፉ ነው። ወዳጅም ጠላትም ስለ ኢትዮጵያ እያወራ ያለበት ሁኔታ ላይ ነው የምንገኘው። እንግዲህ ጃዋር መሐመድ ታስታውሳላችሁ፣ አልተመረቀም ወደ ምናምን ወደ መሰረት ድጋይ ተቀይሯል፣ ነገር እዩ ብሎ ተመረቀና ውሸታም ተባለ። ከዛ ለውሸታምነቱ ምስክር አርጎ የመጣው ያው እኔን ካላመናችሁ ያየ ሰውን ጠይቁት እያለን ነው ከና አህያው ሞተልሽ ማለት ከባድ ነው። አይዞሽ ገለቴ ገለቴ እኔ እኔ ልጨነቅልሽ ድሮ ሕፃን እየተሆነ ጊዜ የሚባለውን ካላመናችኝ እንትና ጠይቁት አይነት ጨዋታ ይዘው መጥተዋል። በጣም የሚያሳዝነው ግን ሁለቱም ፉርሽ መሆናቸው ነው። ሁለቱም ፉርሽ መሆናቸው ነው። ያነሱትን ነጥብ ምናምን አንስተ እንዳንነጋገራቸው በጣም ኢሌመንተሪ ኬዝ ነው እነኚህ ሰዎች። በነገራችን ላይ እነሱ ተሳስተው ኢትዮጵያ ከሚሆንላትና ከሚሳካላት እነሱ ውሸታቸው ልክ ሆኖ ኢትዮጵያ ባይሳካላት ይመርጣሉ። አንተም ከነ ውሸትህ ኢትዮጵያም ከነ ስኬትና ከነድላቸው ይቀጥላሉ። ግን በጣም ነው የሚያሳዝነው። ነው ጀዋር መሀመድ ወርዶ ወርዶ ወርዶ ዩቲበር ማኝ አድርጎ መምጣት ጀምሯል። ከና ያው ሞቶላችኋል። ይህን ሰውዬ ነው ታግሎ መንግስት ገልብጦ ነፃ አውጥቶ እንትን ብሎን ምናም ብላችሁ የምትጠብቁትና አይዟችሁልኝ ለማለት ነው በዚህ ለመንደርደር ፈልጌ ነው እንግዲህ ይህችን ሀሳብ እያነሳዋት። ዋነኛው ጉዳያችን ግን ዛሬ የሻዕቢያ ቤተመንግስት ውጥረት ነው። ሻዕቢያ ከሰሞኑ በጣም ከባድ ውጥረት ላይ ነው ያለው፣ ከባድ ውጥረት ላይ ነው ያለው። ወደ ኢትዮጵያ ይመጣብኛል ብሎ ያሰበው ውጥረት የኤርትራ ቤተመንግስትን በእጅጉ እያተራመሰው፣ የሻዕቢያ ባለስልጣናትን በእርጅና ላይ ሌላ ውጋት ሆኖባቸዋል። መቼስ ሰዎቹ አብቅተዋል፣ ጨርሰዋል። ከዚህ በኋላ ታፍ የሆነ የፖለቲካ ፍጥረትን ተቋቁመ መጫወት ይችላሉ፣ ፖለቲካውን መዘወር ይችላሉ ብሎ ማመን በጣም አስቸጋሪ ነው የሚሆነው። ችግሩ ሁሉ በጣም ከባድ ነው የሚሆንባቸው። አናሎጎቹ ሰዎች ዲጂታሉን አብይ አሕመድ የሚቋቋምበት አቅምና ብርታት እንደሌላቸውም እየተመለከትንና እያየን ያለንበት ሁኔታ አለው ያለ ነው እና እነኚህ ሰዎች እየጋለሙ ይዘዋቸው የመጧቸው የትሮጃን ፈረሶችም ያን ያህል ትርፍ እያገኙላቸው፣ ያን ያህል ትርፍ እያመጡላቸው አይደለም። እነዚህ የቱሬ ፈረሶች የትም ድረስ ሲያዋጧቸው፣ የትም ድረስ ሲያዛልቋቸው እየተመለከትን እንዳልሆነ እያየን ነው። ከሰሞኑ ያየነው የነከሌ ጨዋታ ማለት ነው። ነገር ግን የሻዕቢያን ውጥረት በህወሃት ቤት እንፈትሸው፣ ውስጥ በማስረጃ እንመለከተው። የጸጥታ ኃይሉ የሰጠው መግለጫ፣ የጊዜ አስተዳደሩ የሰጠው መግለጫ፣ ራሱ ህውሃት የሰጠው መግለጫ ራሱ ህውሃት የሰጠው መግለጫ ማንሳትና መመልከት እንችላለን። በነገራችን ላይ በነገራችን ላይ የኤርትራ ቤተመንግስትን ውጥረት ካጸኑ ጉዳዮች መካከል የሰሞኑ የሆርን ሪቪው ጽሁፍና ዳሰሳም እንዳለ ነው። የኢትዮጵያ መንግስት የኤርትራን የሀገርነት እውቅና መንጠቅ እንደሚችል ሆርን ሪቪው ሀተታ ይዞ ወጥቷል። የኢትዮጵያ መንግስት አይደለም ይሄን ያለው ሆርን ሪቪው ነው። ይህንን ጽሁፍና ሀተታ ይዞ ይወጣው ይቺ ሽብር የፈጠረችው መንቀጥቀጥ በህወሓት በኩል እየታየ ነው። ለምሳሌ ጆን መሪድ የደቡብ ትግራይ የህወሓት ጸጥታ ኃይል ኃላፊ ነው። ፊት ለፊት ወጥቶ ምን እያለን ነው ብልጽግና ጠላታችን ነው እያለን? የደቡብ ትግራይ ምናምን የጸጥታ ኃላፊ የምን ቅርንጫፍ ነው ማለት ነው? የትግራይ ጸጥታ ኃይል ቅርንጫፍ ነው። የትግራይ ጸጥታ ኃይል በማን አስተዳደር ስር ነው ያለው? በጊዜያዊ አስተዳደር ስር ነው ያለው ማለት ነው። በተዘዋዋሪ የስልጣን ምንጩን ከፌደራል መንግስቱ ያገኘ አንድ የጸጥታ መሪ ብልጽግና ጠላቴ ነው እያለ በአደባባይ እየከሰሰ ነው። በዛ ብቻ በቃም፣ ከፋኖ ጋር እኛ አልተዋጋንም የስም ማጥፋት ነው ብሎ እየቀጠፈ ነው። እሱም ብቻ አይደለም ብልጽግና እኛ የኛን ልብስ አስለብሶ ፕሮፖጋንዳ ሊሰራብን ነው እያለ ነው። ብሩን ማን ሰረቀው ሲባል አምስት ብሩን ነው እንዳለው ሰውዬ ነው ማለት ነው። አልበላሽ ምን ምናመጣው፣ የሰሩትን ስለሚያውቁ፣ የተያዙባቸውን ሰዎች ስለሚያውቁ፣ የተማረኩባቸውን ሰዎች ስለሚያውቁ አስቀድመው ምን እያሉ ነው ብልፅግና እንዲህ ሊሰራብን ነው ብለው እየጮሁ ነው። እሱን ያዙት። ግን እንዴት አንድ የጸጥታ ኃይል የስልጣን ምንጩ የትግራይ የትግራይ ክልል ጊዜ አስተዳደር የስልጣን ምንጩ የፌደራል መንግስት ነው። ይሄ ጆን መዲድ የጸጥታ የትግራይ ግዜ አስተዳደር ቅርንጫፍ ነው የጸጥታ ኃይል አባል ብልጽግና ጠላቴ ነው የሚለው ባንድም በሌላ የስልጣን ምንጭ ነው በጠላትነት እየከሰሰ ያለው ራስ በራሱ የሚምታታ የማይግባባ ከህግም ከስርዓትም የተጣላ ንግግርና አካሄድ ማለት ነው። ይሄ በጣም አንፌር ተገቢ ያለ አይደለ ሀሳብ ነው። በአደባባይ ብልጽግና ጠላቴ ነው ካለ ይሄ ኃይል ተጠሪነቱ ለማን ነው ነው? ተጠሪነቱ ለማን ነው? እዛው ጋር ራሱ ጊዜያዊ አስተዳደሩ እያለ ያለው ነገርም አለ መንግስት ሀራ መሬት ላይ ያሉ ታጣቂዎችን አስታጥቆብኛል እያለ ነው። ምን ማለት ነው ይሄ? መንግስት አስታጥቆብኛል እያለ ነው። ምን ማለት ነው? የትግራይ ክልል ጊዜ አስተዳደር አንዱ ቅርንጫፍ ደግሞ ብልጽግና ጠላቴ ነው እያለ ነው። ምን አይነት ከስርዓት ከህግ ካካሄድ የተጣላ መስመር ላይ ነው እነኚህ ሰዎች ያሉት? የህዋት የተቀናጀ ጥንድ ዘመቻስ መነሻው ምንድን ነው? ታደሰ ወረድ ይሄኔ ማለት መብትስ አለው ወይ? አለው ወይ የለውም? እሱን ተወና አጠገብ ሰሞኑን አስር ሰዎች ያለቁበትን እዛው እርስ በራሳችሁ የተታኮሷችሁበትን መስመርስ ማን ዘረጋው? እዛ ትግራይ ክልል ጊዜ በራስ እንትን ብለ ጫቅ ያወጡብንም ለፌዴራል መንግስት ሰጥ አለ። እነኝም ሰሞኑን ተታኩሷችሁ የሞቱትን አስር ሰዎች ያለቁበትን የእርስ በርስ ተኩሷችሁንስ ለማን ነው የምትሰጠው? ጥንድ ዘመቻ የጀመራችሁት ለምንድን ነው? ከዛስ ራሱ ህወሓት ደግሞ መግለጫ ምን እያለን ነው? ተፈናቃይ ላለመመለስ እክል የሆነብኝ ፌዴራል መንግስት ነው እና ደግሞ የወልቃይት መሬት ጊዜያዊ መሬት ምናምን እያለ ነው። ተፈናቃይ ላለመመለስ ዋነኛው ችግር ጊዜያዊ አስተዳደሩና ራሱ ህወሓት ነው። ለምን ይሄንን በማስረጃ ለመሞገት ከመጀመሪያ ጀምሮ ጠቅላይ ሚኒስትር አብይ አሕመድ ሲናገሩ የነበሩት ነገሮች አሉ፣ ሲሰሩ የነበሩት ስራዎች አሉ። ጌታቸው ረዳም የነገረን ጉዳይ አለ። የትግራይ ክልል ጊዜያዊ አስተዳደርና ህወሓት ናቸው እኛንን እክል የፈጠር ነው እንጂ ፌዴራል መንግስቱ ተባባሪ ነው። እንዲመለሱ ነው የሚፈልጉት ሲል ነበር ሲል ነበር። ከዛስ አሁን ደግሞ በቅርብ ጊዜያት ውስጥ ጠቅላይ ሚኒስትሩ ከትግራይ ከመጡ ሰዎች ጋር ሲወያዩ እናንተ ኮሚቴ ውስጥ ግቡና እስቲ ማን ችግር እየፈጠረ እንደሆነ እኔ አሉ። ይኸው ሄደዋል። ዝም ጭጭ፣ ዝም ጭጭ። ጠቅላይ ሚኒስትሩ ፈቅደዋል። ግቡና ኮሚቴ ውስጥ ማን እንደሆነ አይታችሁ ንገሩን ይንገሩና ለማይነግሩንም ሄዱ እዛ ህዋቶች አፋቸውን አዘጓቸው። ዝም ዝም ዝም ችግሩ የማን እንደሆነ ይታወቃል። ችግሩ ከማን እንደሚነሳ ይታወቃል። ከማን እንደሚመነጭ ይታወቅ። ዝም ጭጭ፣ ዝም ጭጭ፣ ዝም ጭጭ። ህዋት የምታነሳው የወልቃየት ጉዳይ ቢሆን ፌደራል መንግስቱ በህግና በስርዓት መመለስ አለበት። ለነገ ግጭት ሊሆን በሚችል መልኩ አይደለም። ለአንዴና ለዘላቂ ሁኔታ መመለስ አለበት። እሱን ለመመለስ ደግሞ ተፈናቃዮች ወደ ቦታቸው መመለስ አለባቸው፣ ሪፍረንደምም ለማከናወን ማለት ነው። እሱንም ለማከናወን ፌዴራል መንግስቱ ጠይቆ ጌታቸው ረዳ የሚመራው የጊዜ አስተዳደር በጊዜያዊ አስተዳደር በህዝብ ሳልመረጥ ሪፍረንደም አላደርግም ብሎ የቀረበ። ይሄ ሁሉ በሆነበት ሁናቴና መስመር ላይ ለምን ህወሃቶች አሁን እንዲህ በጥንድ ዘመቻ ይጮሃሉ፣ ያለቅሳሉ የሚለውን ስትመለከት የአስመራ ቤተ መንግሥትን ሽብር ታገኘዋለ። አፍንጫ ሲመታ አይን ያለቅሳል ማለት ሌላ ጉዳይ አይደል? ሌላ ጉዳይ አይደል? እያንዳንዱ አሁን ታደሰ ወረደም ቸገረኝ፣ ህወሓትም ቸገረኝ የምትለው ችግር የመነጨው ከራሳቸው ችግር፣ የቸገረው ችግረኛ ችግር ችግርን ችግር ቸገረው አይነት ነገር ነው። ጨዋታ የራሳቸው ነው። ለምሳሌ ታደሰ ወረደ ዲዲአር አስፈጽም ሲባል እምቢ ብሎ ነው። ፌደራል መንግስቱን ብቻ የሚጎዳ መስሎት ገና ከጅምሩ ህዋት ዲዲር ፈጽም ፈጽም ፈጽም ፈጽም ሲባል እምቢ ብሎ አሁን ከነ ወዲያን ጥሩ ጋር ልደራደር ምናምን እያለ ነው። ራስ በራሱ የተታኮሰ ነው። ወደ ጫካ የሚወጡበት ኃይሎች አሉ። ቀድሞ ዲዲአር አስፈጽሞ ቢሆን ኖሮ ዛሬ ጫካ የገባ ታጣቂም አይኖርበትም ነበር። እርስ በርሱ መታኮስ አይጀምርም ነበር። በሰላም ይኖር ነበር። አሁንም የተነሳው አብዮት ቀርጥፎ ሳይበላ ዲዲአርን ፈጽም ዲዲአርን ፈጽም ብትፈጽም ነው የሚሻልህም። ሐራ መሬት ያለውም እዚህ ራስ በራስ የሚታኮሰውም ችግሩ የመጣው ከማን ነው? በዲዲአር እንትን ማለት ነው። እና ወዲያን ጥሩ ምንድ ነው የሚሉት? በምንድነው በፓርቲ የሚታዘዝ እንትን ይኖረን አይገባም ነው የሚሉት። ያ ነው ችግራቸው አሁን። ይህ ሁሉ ጥንድ ዘመቻ መነሻዋ ግን የኤርትራ ቤተ መንግስት ጭንቀት ናት። ታስታውቃለች። አፍንጫ ሲመታ አይን ያለቅሳል ነው ጨዋታው። እየተንዘረዘራችሁ እየተንዘፈዘፋችሁ ይወጣላችኋል። የሰሞኑ የሆርን ሪቪው እንትን የኤርትራ ቤተ መንግስት የመቄዶኒያ የገቡ ይመስሉ አዛውንት ባለስልጣናትን በጣም እንትን እያላቸው ነው፣ እያንዘፈዘፋቸው እቺ የሆርን ሪቪው ሀተታ ከኢትዮጵያ መንግስት እራሱ እኮ አይደለም የተነሳችሁ ትሸበራለህ። ገና ትናወጣለህ። በዚህ ሁሉ የባንዳ ጩኸት፣ በዚህ ሁሉ የባንዳ ጫጫታ መሃልም ነው ግን ይሄ ድል እየተመዘገበ ያለ። አሁን ማየት ነው ከሰሞኑ ጩኸታቸው በደንብ ማየት ነው። ገና ይጮዋሉ፣ ገና የማይዘባርቁት ነገር የለም። ህወሓቱ ብልጽግና ጠላቴ ነው ማለቱን አትይ፣ ወዳጅ ማንነው ብለህ መጠየቅ ነው። ማን ነው ወዳጅ? ብልጽግና ጠላት እኮ ማን ነው ስልጣን የሰጠ ብልጽግና የሚያስተዳድረው መንግስትና ስርዓት አይደለም እንዴ? በጀትህ ነው የሚሰጥ። እነኝ እኮ ደንዝዘዋል። እኳንተ ጨርሰዋል። በተናገሩ ቁጥር ውርደት ነው። ምን ይልልሃል አማኑኤል፣ ጠቅላይ ሚኒስትሩን ለማነጋገር ደብዳቤ ጽፈን ደብ ጽፈን ጽፈት ጠቅላይ ሚኒስትሩን ማናገር አልቻለም። ለምን ያናግራል? ጠቅላይ ሚኒስትሩ እኮ ስራ አለባቸው። ያንተን ይህን አተካራና አርቲ ሙርቲ ወሬ መስማት ግዴታ አለባቸው። ጠቅላይ ሚኒስትሩ ከጊዜ አስተዳደሩ ጋር መምራት ባለባቸው አካሄድ ይቀጥላሉ። አንተ ተባለ ያዘው ምን አገባቸው? ጠቅላይ ሚኒስትሩ ስለአንተ አላናገሩኝም ብሎ ይከሳል እንዴ? ጠቅላይ ሚኒስትሩማ በግልን በተናጥልም ከአንዳንዶቻችሁ ጋር ከስምንት ሰዓት በላይ ወስደው እዚህ ችግር ውስጥ ሳይገባ በፊት መፍትሄ ይሻላል እያሉ ሲመክሯችሁ ሲያስመክሯችሁ ያናግሯችሁ እንደነበረ የሚያውቁ ያውቃሉ። አትክዱም መቼስ ቆላተንቤል ለቆላተንቤል የመሮጥ አራራችሁ ነው እንጂ እንዲህ የሚያደርጋችሁ ትውልድ ትውልድ እንትን ማለት አሁን ብልጽግና ጠላቴ ነው ያሉት ለምንድ ነው? ህወሓት ጠላት ካልፈጠረች መኖር አትችልም። አሁን ሻቢያም ወዳጇ ሆነባት፣ ፋኖም ወዳጇ ሆነባት። ማንን ጠላቴ ትበል? ማንን ከሁሉም ጋር ተጋባች። ማንን ጠላቴ ትበል? ብልጽግና ጠላቴ ነው ብላ መጣች። በእነ ጆን መዲድ ጠላት መፍጠር፣ ጠላት ካልፈጠረች የሆነ አካልን ጠላቴ ነው ብላ ካላቆመች መቀጠል አትችልም። የህወሓት መቀጠልና መኖር፣ መራመድና ኤግዚስት ማድረግ የሚቻለው ጠላት በመፍጠርና ጠላት በማቆም ላይ የተመሰረተ ነው። ጠላት ከሌላ ተዋት የለች አሁን ግን ጠላት ብትፈጥርም ባትፈጥርም የትግራይ ህዝብ አንቅሮ ተፍቷታል። እመኑ፣ ገና የከዚህ የባሰ ውርደት ውስጥ አትዱ። አሁን የእናንተ ማስነጠስ የአስመራ ትኩሳት ነው። አሁን የእናንተ መዘንዘር የአስመራ በሽታ ነው። አሁን የናንተ መለፍለፍ የአስመራ ቤተ መንግስት ውጥረት ነው። ተወጠራችሁ። አንድ ላይ ጣ ትላላችሁ እንጂ ምንም የምትፈጥሩት ነገር የለም። ዛሬም ደግመን የምንላችሁ ግን ይሉሽን በሰማሽ ገበያ ባልወጣሽ ነው። አያዋጣችሁ፣ አያስኬዳችሁም፣ አያዛልቃችሁም። መንገዱ አጭር ነው። ምክንያቱም ክሳችሁ በሙሉ ከሎጂክ፣ ከሐሳብ፣ ከእውነት፣ ከቅርብ፣ ከሳምንታት ከሁለት ሳምንታት ታሪካችን የተጣላ ብልጽግና ጠላታችን ነው አሉ። ጉድኩ ነው። ሎጂካሊ ካየ ነው። እንደዛ ነው ፖለቲካ ትልቅ። የሶስቱንም መግለጫ መርምረን መርምረን መርምረን ስንወርድ ፊት ለፊት የምናገኘው ነጥብ አንድና አንድ ነው። እርሱም የሻቢያ ጭንቀት የሆነ ሪቪ ሀተታ እንደምታንዘራዝራችሁ እርግጥ ነው። በጣም በርካታ ቦታ ተነስቷል ብዬ ነው ሙሉ ሀተታውን ያላነሳሁት የኤርትራን የሀገርነት እውቅና ለመሰረዝ የሚያስችል አቅም ኢትዮጵያ እንዳላት ነው የሚያትተው። የረሱትን ያስታወሷችሁ አይዟችሁልኝ። እንግዲህ ምን ማድረግ ይቻላል? የረሳችሁትን እያስታወሷችሁ ይቀጠላል። አፍንጫ ሲመታ ዓይን ያለቀሰ ብዙም እንትን አይደለም። እና የሚቀጥል እያንዳንዱ አሁን እዚህ እንትን ጩኸት የሚቀጥል ነው። በቃ እኔ ወያኔያዊ ምንዥላቶችም አሁን ቅድም በእነ ጀዋርም ያነሳውላችሁ ጉዳይ በቃ በቃ የሁሉም ጉዳይ አንድ አይነት ነው፣ በቃ በዚህም አላችሁ በዛም ግን ኢትዮጵያ እያሸነፈች ትቀጥላለች። ከፋኖ ጋር ተጋብታለች። ከፋኖ ጋር እንትን ብላለችና ከፋኖ ጋር ተጋብተው አላሉ ምናምን። ተጋብታል ተጋብተ፣ ዘምታል ዘምታ፣ አዘምታል አዘምተ፣ ገልላል የአሸባሪ ያሸባሪ ጋብቻ ነው። ግን ጋብቻችሁን ያጸናችሁ ትእዛዛችሁን ያስተላልፍላችሁ የአስመራ ቤተ መንግስት ጭንቀት ነው። የአስመራ ቤተ መንግስትን ጭቅረ ጭንቀት ከናንተም ባሻገር በገዛ ምላስ ወለምታው መፈተሽ እንችላለን። ኒውዮርክ ላይ እነጋገራለሁ ብሎ በኤምባሲዎቹ በኩል አስነግሮ በነጋታው በነቢኒያን በኩል አንነጋገርም ብሎ በዝነጋታው ደግሞ በነኦስማን ሳላ በኩል የለ የለ ለጦር ቤዝ ካልሆነ ለኮሜርሻል እነጋገራለን። ከምትደነጋገር ተነጋገር፣ አለበለዚያ አስነጥሶ ያስወጣላል። ጠቅላይ ሚኒስትሩ እያስነጠሱ ያስወጡላችኋል ሁላችሁንም። በጣም ተሳክቶላችኋል፣ በነገራችን ላይ ሆኖላችኋል። እንደፈራችሁ እንደተበደበዳችሁ ያስታውቃል። አይቀርላችሁም ደግሞ ብትፍሩ። መፍራታችሁን አድንቅ ያለ መንቀጥቀጣችሁን አድንቅ ያለሁ ግን ራሳችሁን ችላችሁ ተንቀጥቀጡ ነው። እንደማይቀርላችሁ ማወቃችሁ በጣም አሪፍ ነገር ነው። አይቀርም እቺ ሀገር እያሸነፈች ነው የምትቀጥለው፣ እያሳካች ነው የምትቀጥለው። በላይ ያላሳካችው አርጋ ያላደረገችው አስባ ያልደረሰችበት ነገር የለም፣ የቀራትንም ትደርስበታለች። እና አይዟችሁልኝ ነው ምለው። የኤርትራ ቤተ መንግስት በጣም በከፍተኛ ውጥረት ላይ ነው ያለው። እሱን ማወቅ ከፈለጋችሁ ህወት ሰፈር ሄዳችሁ በርብሯቸው፣ ፈትሿቸው፣ መግለጫዎቻቸውን እዩዋቸው። ከጊዜ አስተዳደሩ እስከ ህዋቱ ከህዋት እስከ ጊዜ አስተዳደሩ የጸጥታ ክንፍ ድረስ የሚያደርጉትን ዘመቻ አይታችሁ ትንሽ ከፍ ስትሉ የሳህል ጓደኞቻቸው የደደሚት ወዳጆቻቸውን ጉዳይ ውጥረት ላይ እንዲገባ እንዳስገደደ ታውቃላችሁ፣ ትመለከታላችሁ፣ ታዩበታላችሁ ነው የምንለው። እንዲያ ነው እንግዲህ። እኔ ግን ሁሌም እንደምለው እንደማይለው ወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። እኔና የናንተ ሀገር እንደ ልማዷት ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ አብዝቶ አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች፣ ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለው እኔና የናንተ ሀገር እንደ ልማዷት ታሸንፋለች። ቸርቆዩን የነገሰ ይብልን። ቼርስ።